የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ከሕክምና ባለሙያዎች አድማ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ሚኒስትራቸውን ውጭ ሀገር ከሚካሄድ ስብሰባ አስቀሩም። የውጭ ሀገር ጉዞ እንዲቀሩ የተደረጉት ሚኒስትሯም የበረራ ሰዓታቸው ሊደርስ ሰዓታት ሲደርስ ክልከላ እንደደረሰባቸው አውቀዋል ተብሏል። በሌላ በኩል ጠቅላይ ሚኒስትሩ በፈረንሳይ ጉብኝታቸው ላይ መገናኛ ብዙሀን እንዳይገኙበት ብለው ለፕሬዝደንት ማክሮን ያቀረቡት ጥያቄ ተፈጻሚ መሆኑ ታውቋል። እነዚህን መረጃዎች እንመለከታለን። ይህ በእንዲህ እንዳለ የህክምና ባለሙያዎች አጥፍተናል ይቅርታ እያሉ ወደ ስራ እየተመለሱ ነው አሉ ሚኒስቴሩ። ዓለም አቀፉ ተቋም ደግሞ አስቸኳይ ድርድር እንዲጀመር ሲል ጥሪ አቅርቧል። የታሰሩ የህክምና ባለሙያዎችም 212 ደርሷል። ሰሙታላችሁ። የብልጽግናው መንግስት ያቀረባቸው ጳጳስ ለጠቅላይ ቤተ ክህነት ስራ አስኪያጅነት የመረጠው ቅዱስ ሲኖዶሱ ጠቅላይ ሚኒስትሩን ያወገዙትን ጳጳስ ከኃላፊነታቸው አሰናበትም። በሙሰኝነቱ ስሙ የሚነሳው የአዲስ አበባው ሀገረ ስብከትን የሚመሩት አቡነ ሄኖክ ደግሞም ሀገረ ስብከቱን አስረክበው ወደ ውጭ ሀገር እንዲሄዱ ተወስኗል። ከአባይ ባንክ ያለ አግባብ ገንዘብ ተበድሯል የተባሉት የቅድስት ስላሴ ዩኒቨርሲቲ ፕሬዚደንት ደግሞ እዳውን ለመመለስ ባሉበት ይቀጥሉ ዘንድ ውሳኔ ተላልፏል። እነዚህን መረጃዎችንም ይዘናል። የኢጋዱ ባለስልጣን በአዲስ አበባ ተደበደቡ። እኒሹም በሶማሌያ ክልል የቀድሞ የቢሮ ኃላፊ የነበሩና በተቃውሞ ፖለቲካቸውም የሚታወቁ ናቸው። ከምንጮቻችን የተገኘው መረጃ ይቀርባል። የአሜሪካ ኤምባሲ ላወጣው መግለጫ የኦሮሞ ነጻነት ሰራዊት ምላሽ ሰጥቷል። አብይ ላይ የኢኮኖሚ ጫና ካላደረጋችሁ በቀር የሰላም አጀንዳን አይቀበሉም ሲልም በመግለጫው ላይ ጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የሕክምና ባለሙያዎች አጥፍተናል ይቅርታ እያሉ ወደ ስራ እየተመለሱ ነው ሲሉ ሚኒስትሩ ገለጹም። ዓለም አቀፉ ተቋም ደግሞ አስቸኳይ ድርድር እንዲጀመር ጥሪ አቅርበዋል። የጤና ባለሙያዎች አድማ፣ የአገዛዙ እርምጃና ፕሮፓጋንዳ አሁንም ቀጥለዋል። ዛሬም በርካታ የሕክምና ተቋማት በባለሙያዎቹ አድማ ምክንያት ስራቸው ተስተጓጉሎ ነው የዋለው። አሁን ወይም መቼም ያሉ የጤና ባለሙያዎችም ጥያቄዎቻቸው እንዲመለሱ፣ የታሰሩት ባልደረቦቻቸውም እንዲፈቱ አስጠንቅቀዋል ዳግም ወደ ቴሌቪዥን የመጡት የጤና ሚኒስትር ዴታው ደረጀ ድጉማ ግን ሁሉም ነገር ወደ ስራ ተመልሷል ቀርተው የነበሩ ሐኪሞችም አጥፍተናል ብለው ገብተዋል ሲሉ ተሰምተዋል። በመላው የሀገራችን ጤና ተቋማት ውስጥ መደበኛ የጤና አገልግሎት ቀጥሏል በተለይ ባለፉት ውስን ቀናት ያጋጠሙን አንዳንድ ተቋማት ላይ ያለው የአገልግሎት ሰጣት ማስተጓጎል ሙሉ በሙሉ ማለት የሚቻልበት መንገድ ተስተካክሏል አጥፍተናል ትክክል አይደለም ብሎ ወደ ስራው ገብቷል እኒህ ሹም ይህንን የተናገሩት የፌዴራል ፖሊስ የዜጎች ህይወት አደጋ ላይ እየወደቀ ነው 47 የህክምና ባለሙያዎችን ማሰር ያለው ወዘት የሚል መግለጫ ባወጣ ተመሳሳይ ለት ነው የብልጽግናው አገዛዝ በመገናኛ ብዙሀን ሁሉም ነገር እየተመለሰ ነው ቢልም የቀጠለው ግን እስርና ፈና ነው አምነስቲ ኢንተርናሽናል የስራ ማቆም አድማው ግንቦት አራት ከጀመረ ወዲህ በመላ ሀገሪቱ የታሰሩ የህክምና ባለሙያዎችም 212 መድረሳቸውን የሚገልጽ ዝርዝር እንደተቀበለም አሳውቋል። የኢትዮጵያ ባለስልጣናትም አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎችም ያለምንም ቅድመ ሁኔታ እንዲፈቱም አሳስቧል። የስራ ማቆም አድማው በመላ ሀገሪቱ የታካሚዎች የጤና አገልግሎት የማግኘት መብትን በእጅጉ ገድቧል ሲልም አስጠንቅቋል። አምነስቲ ባወጣው መግለጫ ለሁለተኛ ሳምንት ሳምንት እየተካሄደ ያለው አድማም እጅግ አስፈላጊ የሆኑ የጤና አገልግሎቶችን ለማቅረብ ከፍተኛ መስተጓጎልን ፈጥሯልም ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር መንግስት ቀውሱን የበለጠ ማራዘም የለበትም ሲሉ ገልጸው፣ መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት ለመፍታት በጋራና ገንቢ በሆነ ድርድር ላይ መሳተፍ እንዳለባቸው በአጽንኦት ተናግረዋል። በተጨማሪም አምነስቲ በሀኪሞች ላይ የሚደርሰውን መንገላታትና ማስፈራራት እንዲቆም ጥሪ አቅርበዋል። ባለስልጣን ቀናቱ ያልተፈቱ ጉዳዮችን ለመፍታትናም የጤና አገልግሎቱ እንደገና ለማስጀመር በማሰብ አስቸኳይ ወደሆነ የጠረጴዛ ላይ ድርድር መምጣት አለባቸው ሲልም ገልጿል። በድርጅቱ ቃለ መጠየቅ የተደረገላቸው የጤና ባለሙያዎቹ የቤተሰብ አባላትና ጠበቆዎች የሕክምና ባለሙያዎቹ የታሰሩበት ምክንያት ሳይነገራቸው መያዛቸውን ገልጿል። ግለሰቦቹ ፖሊስ የፍርድ ቤት ትዕዛዝ ሳያቀርብ የጦር መሳሪያና ፈንጅ ፍለጋ ፍተሻ ማድረጉንናም ያገኘው ግን የኤሌክትሮኒክስ መሳሪያዎችን ብቻ እንደሆነ

ከህክምና ባለሙያዎች አድማ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ሚኒስትራቸውን ውጭ ሀገር ከሚካሄድ ስብሰባ አስቀሩ። ከውጭ ሀገር ጉዞ እንዲቀሩ የተደረጉት ሚኒስትር የበረራ ሰዓታቸው ሊደርስ ሰዓታት ሲደርስ ክልከላ እንደደረሰባቸው አውቀዋል ተብሏል። ለስብሰባ አውሮፓ እንዳይጓዙ የተከለከሉት የጤና ሚኒስትሯ ናቸው። በሌላ በኩል ጠቅላይ ሚኒስትሩ በፈረንሳይ ጉብኝታቸው ላይ መገናኛ ብዙሃን እንዳይጎበኙኝ ብለው ለፕሬዚደንት ማክሮን ያቀረቡት ጥያቄ ተፈጻሚ መሆኑ ታውቋል። አለም አቀፉ የጤና ተቋም ደብሊውኤችኦም ሰሞኑን በስዊዘርላንድ አመታዊ የሚኒስትሮች ጉባኤ ለሰባስምንተኛ ጊዜ እያካሄደ ነው። በዚህ ስብሰባ ላይ አባል ሀገራት ሚኒስትሮቻቸውን ልከው በጄኔቫ እየመከሩም ነው። በዚህ ስነ ስርዓት ላይ የመገኘት ግዴታ የነበረባቸው፣ ለጉዟቸውም ተሰናድቶ የነበሩት የኢትዮጵያ ጤና ሚኒስትር መቅደስ ዳባ ግን አልተጓዙም። ሚኒስትሯ በዚህ ስነ ስርዓት ለመገኘት የሚያስችላቸውን የበረራ ትኬትና ቪዛ አዘጋጅተው የነበረ ቢሆንም በመጨረሻ ግን ጠቅላይ ሚኒስትሩ መሄድ አትችም ብለው አስቀርተዋቸዋል ሲሉ ለሚኒስትሯ ቅርበት ያላቸው ምንጮች ለጣቢያችን ተናግረዋል። ወይዘሮ መቅደስ ከጉዞ እንዲቀሩ የተደረገው በመጨረሻው የበረራ ቀናቸው ላይ ነው ያሉት ምንጮች የህክምና ባለሙያዎች ስራ ቁመው በሚገኙበት በዚህ ወቅት ይህንን ስርዓት እንዲ ሳይደረግ መሄድ አትችም በሚል እንዲቀሩ አድርገዋቸዋል ብለዋል። ኢትዮጵያ በዚህ ስብሰባ ላይ ድርብ ኃላፊነት ነበረባት የሚሉት ምንጮቹም በሚኒስትር ደረጃ ከሚያደርጉት ተሳትፎ በዘለለም ሀገራት በፈረቃ አባል በሚሆኑበት የዓለም የጤና ድርጅት የስራ አስፈጻሚ ወይም ኤግዚኪቲቭ ቦርድ ከወቅቱ ከአራት አባል ሀገራት አንዷ ኢትዮጵያ እንደነበረች አስታውሰዋል። ይህንን ድሪብ ኃላፊነት ይዘው እንዲቀሩ የተደረጉት የጤና ሚኒስትሯም ከስብሰባው ለመቅረታቸው ምክንያት የሆነው የህክምና ባለሙያዎች አድማ ቢሆንም እርሳቸው ግን በፕሮፓጋንዳ ልሳናት እየቀረቡ የህክምናው ዘርፍ አድማ እንዳልተደረገና የጤና ባለሙያዎች ስራ ላይ እንደሆኑ አድርገው ሲናገሩ እንደነበርም አይዘነጋም። በእነዚህ ሆስፒታሎች በአገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ በሚጠብቀው መልክ ተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። አብዛኞቹ ጥያቄዎች ምላሽ ያገኙ አሉ፣ ደሞ ያላገኙ አሉ፣ የሚመለሱ አሉ። በተግባር ግን ከሙያ ማህበራት ጋር ከባለሙያዎች ጋር በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት እርሳቸው ካለም አቀፍ ስብሰባ ያስቀረውን አድማ እንዲህ አድርገው ሲክዱ የሰነበቱት መቅደስ ዳባም ወደ አውሮፓ ከመጓዝ ቢከለከሉም ከልካዩ ጠቅላይ ሚኒስትር ግን ባለቤታቸውን ይዘው የአውሮፓ ጉዞ ላይ ናቸው። ባሳለፍነው ሐሙስ ፓሪስ ሲገቡም ከሀገሪቱ ከፍተኛ ባለስልጣናት አንድም ሰው ያልተቀበላቸው ጠቅላይ ሚኒስትሩና ሚስታቸው በፕሮፓጋንዳ ልሳኖቻቸው በኩል ግን የሞቀ አቀባበል እንደተደረገላቸውና ከማክሮን ጋር ውይይት እንዳደረጉ ሲገልጹ ቢደመጥም ፕሬዚደንት ማክሮን ግን ለጠቅላይ ሚኒስትሩ አቀባበል ያደረጉት በቤተ መንግስታቸው እንጂ በኤርፖርት አይደለም። የፈረንሳዩ ፕሬዝደንት እስካሁን ሁለቱ መሪዎች ስላደረጉት ውይይትም ያሉት ነገር የለም። ይልቁንም በዚህ ሁለት የደቡብ አፍሪካው መከተል ፕሬዝደንትን መቀበላቸውንና ስለ ኢንቨስትመንት መነጋገራቸውን የሚያትት መረጃ ነው በግል ገጻቸው ላይ ያጋሩት። ይህንኑ የኢማኑኤል ማክሮንን የትዊት ገጽ የጠቀሰው ወይንም ሜንሽን አድርገው ፕሬዝደንቱን እንዳነጋገሩ የኢትዮጵያው ጠቅላይ ሚኒስትር ቢገልጹም የፈረንሳዩ መሪ ግን ዝምታን መርጧል። ኢትዮ ፎረም ያገኘው መረጃ የሚያመላክተው ግን በፈረንሳይ ቤተ መንግስት ጠቅላይ ሚኒስትሩና ፕሬዚደንቱ በራስ ሰዓት ብቻ ውይይት ያደረጉ ሲሆን የውይይቱ ጭብጥ እንዳልታወቀ ነው። ከውይይቱ በኋላ ሚዲያ እንዳይመጣባቸው ጠቅላይ ሚኒስትር አብይ መጠየቃቸውን ተከትሎ ይኸው ተፈጻሚ ሆኖላቸዋልም ተብሏል። በሀገራቸው ሚዲያዎችን የሚያፍኑት ጋዜጠኞችንም የሚያስሩና የሚያሳድዱት ጠቅላይ ሚኒስትሩም በሰው ሀገር ወጥተው ወደ ፈረንሳይ መጥተው ሚዲያ አይምጣብን ማለታቸው አስገራሚ ነው ሲል አንድ ፈረንሳይ ጋዜጠኛ ለ ኢትዮ ፎረም ተናግሯል። ብዙዎች የጦርነት አጀንዳ ይዘው ወደ አውሮፓ መጓዛቸውን የሚያነሱ ሰዎች ኤርትራ ሊወረኝ እየተዘጋጀ ነው የሚል ጉዳይን ለአውሮፓ ሕብረት አባል ሀገራት ለእንግሊዝና፣ የስካንዲኔቪያን ሀገራት የማስረዳት ዓላማ አላቸው ይላሉ። በሌላ በኩል ደግሞ የተገለሉና የተረሱ ብሎም የተወገዙ መሆናቸው ስላሳሰባቸው አሁን በኢትዮጵያም ሆነም በቀጣናው ያለሁት መሪኔ ነኝ የምዘነጋ ሰው አይደለሁም የሚል ዓላማ ይዘው ሄደዋል በማለት የሚገልጹ አልጠፉም። የኢጋዱ ባለስልጣን በአዲስ አበባ ተደበደቡ። እኒህ ሹም በሶማሊያ ክልል የቀድሞ የቢሮ ኃላፊ የነበሩናም በተቃውሞ ፖለቲካ የሚታወቁ ናቸው። የቀድሞ የክልሉ የውሃ ልማት ቢሮ ኃላፊ የነበሩትናም በአዲስ አበባ ዩኒቨርሲቲ መምህር ሆኖ ያገለገሉት የወቅቱ የኢጋድ ሹም አብዲ ቪዳር ዶክተር ጉሬ ናቸው። ይህ ጥቃት የተሰነዘረባቸው ባለስልጣኑ ለኢጋድ ስብሰባ ከጅቡቲ ወደ አዲስ አበባ ከሰሞኑ ተጉዘው ነበር የሚሉት ምንጮች፣ ትናንት ምሽት ግን ድብደባ እንደተፈጸመባቸው ተሰጥቷቸውና የግል ስልኮቻቸውም እንደተወሰዱባቸው አስረድቷል። በአዲስ አበባ ቦሌ ቡልቡላ ምሽት አካባቢ ጥቃት የተፈጸመባቸው አመራሩም የክልሉ መንግስት ብልሹ አሰራሮችን በመቃወም የሚታወቁም ናቸው። የኢጋዱ ባለስልጣን አብዲ ፊዳር የተሰነዘረባቸው ጥቃትን በተመለከተ እስካሁን ኃላፊነቱን የወሰደ አካል ግን የለም። በአዲስ አበባ የሶማሌ ክልል ባለስልጣናት መሰል ጥቃት ሲፈጸምባቸው ግን ያሁኑ የመጀመሪያ አይደለም። ከጥቂት ወራት በፊት የሶማሌ ክልል የፍት ቢሮ ኃላፊ የነበሩት አቶ አብዲ ጀማል ከአዲስ አበባ ሲቪል በለበሱ ሰዎች ቦሌ መድኃኔዓለም አካባቢ ታፍኖ መወሰዳቸው ይታወሳል። ከዛ አስቀድሞ ደግሞ የጅግጅጋው አስተዳደር የሶማሌ ክልል መቀጠል ፕሬዚደንት የነበሩት አብዱልፈታህ ሙአሊምን በተመሳሳይ መልኩም ከርዕሰ መዲናው አፍኖ ወደ ጅጅጋ መውሰዱ ይታወቃል። ከአምስት ወራት በፊት ደግሞ በዛው በአዲስ አበባ ከተማ ቦሌ ሩዋንዳ ተብሎ በሚጠራው ስፍራ በተከፈተ ተኩስ የቆሰሉ ሰዎች ሆስፒታል መግባታቸው የተከፈተው ተኩስም የቀድሞ የሶማሌ ክልል ርዕሰ መስተዳደር አብዲ መሐመድ ኡመር አብዲሌ መኪና ላይ መሆኑን በወቅቱ መዘገባችን አይዘነጋም። የሆኖ ሆኖ የአሁኑ የኢጋዱ ሹም ላይ የተፈጸመው ድብደባም የክልሉ መንግስት ተቋሚዎችን አንታገሳቸውም፣ እንዋጋቸዋለን የሚል መግለጫን በኮሚኒኬሽን ጽፈት ቤቱ በኩል ባወጣ በተመሳሳይ ወቅት የተፈጸመ ነው። ልክ እንደ ኮሬን የገኛ ሁሉ ጉዲ ጋ የተሰኘ የራሱ የግድያና የአፈና መዋቅር ያለው የሶማሌ ክልል መንግስት በፖሊስ ኮሚሽኑ በኩልም ተመሳሳይ ሳይዛቻዘል መግለጫ ማውጣቱ ይታወቃል። ትናንት ምሽት ድብደባ ከተፈጸመባቸው እኒህ የኢጋድ ሹም በተጨማሪም ሌላ ስማቸው ያልተገለጹ የኢጋድ አመራርም በዛው ባዲስ አበባ ዛቻ እንደደረሰባቸው ምንጮቹ አክሏል። የብልጽግናው መንግስት ያቀረባቸውን ጳጳስ ለጠቅላይ ቤተ ክህነት ስራ አስኪያጅነት የመረጠው ቅዱስ ሲኖዶስ ጠቅላይ ሚኒስትሩን ያወገዙትን ጳጳስ ከኃላፊነታቸው አነሳም። በሙሰኝነት ስሙ የሚነሳው የአዲስ አበባ ሀገረ ስብከትን የሚመሩት አቡነ ሄኖክ ደግሞም ሀገረ ስብከቱን አስረክበው ወደ ውጭ ሀገር እንዲሄዱ ተወስኗል። ከአባይ ባንክ ያለ አግባብ ገንዘብ ተበድሯል የተባሉት የቅድስ ሥላሴ ዩኒቨርሲቲ ፕሬዚደንት ደግሞም እዳውን ለመመለስ ባሉበት ይቀጥሉ ዘንድ ውሳኔ ተላልፏል። ከሁለት ዓመት በፊት ቤተ ክርስቲያኗን ሊያፈርሱ ነበር ተብለው የተወገዙ

በነ ዳንኤል ክብረት ሴራ አቀነባባሪነትና በመንግስት ትዕዛዝ የጠቅላይ ቤተ ክህነቱ ስራ አስኪያጅ እንዲሆኑ የተሰራ ስለመሆኑም ከወራት በፊት መዘገባችን የሚታወስ ነው። ነገሩ በግልጽ መነገር የጀመረው በዚህ በምስሉ ላይ በሚታየው መልኩ የጠቅላይ ሚኒስትሩ አማካሪ የሆኑት ዳንኤል ክብረት ካቡነ ሳዊሮስ ጋር ሁነው ወደ ደቡብ ምዕራብ ሸዋ በተጓዙበት ወቅት ነው የሚሉት ምንጮች። ባሳለፍነው መጋቢት መጨረሻ ሁለቱ ሰዎች ወደ ቅዱስ ቂርቆስ ገዳም ሄዱት ይህንን ሁኔታ ለመምከር እንደነበርም ተገልጿል። አንድ የመንግስት ተሿሚ ከጳጳሳት ጋር እንዲህ ያለ ግንኙነት ሲያደርግና ከዛ በኋላ ደህንነቶችና ባለስልጣናት ለአቡነ ሳዊሮስ መመረጥ ግፊት እንዲያደርጉ መመሪያ ሲሰጣቸው መክረሙንም መዘገባችን የሚታወስ ነው። በዚህ መልኩ በመንግስት ተመልምለው የቀረቡትና ከሁለት ዓመት በፊት የመንግስት ቤተ ክርስቲያንን የማፍረስ ተልኮ ይዘው ተንቀሳቅሷል በሚል ተወግዞ የነበሩት ሊቀ ጳጳስ የቤተ ክህነቱ ጠቅላይ ስራ አስኪያጅ እንዲሆኑ ያደረገው ሲኖዶሱም ጠቅላይ ሚኒስትሩን ያወገዙትን አቡነ ሉቃስን ደግሞ ከኃላፊነታቸው አሰናብቷል። የገዳማት መምሪያ ኃላፊ የነበሩት አቡነ ሉቃስን ማንሳቱም ታውቋል። አቡነ ሉቃስ በብልጽግናው መንግስት ተከሰው ስድስት ዓመት የተፈረደባቸው ሲሆን በስብሰባው ላይም አልተሳተፉም። አቡኑ ከዚህ በፊት ጠቅላይ ሚኒስትሩና መከላከያን ሲያወግዙና እንዲገደሉ ሲናገሩ የተደመጡ ሲሆን በዚህ ተወንጅለውም ነው የተፈረደባቸው። እናቶችን ክብር የሚደፍሩ፣ ህፃናትን የሚገሉ፣ ዛሬ የእናት ወድቀደው የሚያዩ አዳጎች አሉበት። የአብነት ትምህርት ቤት፣ የቆሎ ትምህርት ቤት እንዳይኖር ተከታትሎ እነሱን ማጥፋት፣ ውትድርና አፍሶ መውሰድ፣ ባሉበት በድሮም መጨፍጨፍ አቡነ ሉቃስን ያነሳው ቅዱስ ሲኖዶሱ በእርሳቸው ቦታም አቡነን ባቆምን የገዳማት መምሪያ ኃላፊ አድርጓል። አቡነ ሉቃስ ምንም አይነት ኃላፊነት ላይ ያልተመደቡ ሲሆን ኮሎራዶ የነበሩት አቡነ ናትናይልም ወደ እስራኤል ሄደው በአቡነን ባቆም ቦታ እንዲተኩም ተወስኗል። በትግራይ ክልል የማይጨውና የደቡብ ምስራቅ ሀገረ ስብከት ሊቀ ጳጳስ የነበሩት አቡነ ዲዮስቆሪዎስ ደግሞ የቅዱስ ሲኖዶስ ዋና ጻፊ በሆኑበት በዚሁ የሲኖዶሱ ጉባኤም የአዲስ አበባ ሀገረ ስብከት ሊቀ ጳጳስም እንዲነሱ ተደርጓል። ሙሰኛው ሆኗል በሚል ተደጋጋሚ ምርመራና ጥናት ሲደረግበት የነበረው አለም መረመርም እያለ ሲከራከር የነበረው የአዲስ አበባ ሀገረ ስብከት በሊቀ ጳጳስ አቡነ ሄኖክ ሲመራ የቆየ ቢሆንም አቡኑ ከዚህ ኃላፊነታቸው እንዲነሱ ተደርጓል። አቡነ ሄኖክ ስድስት ወር ተጨማሪ ጊዜ እንዲሰጣቸው የጠየቁ ቢሆንም ሲኖዶሱ ፈቃደኛ ባለመሆኑ እንዲነሱና ወደ ደቡብ አፍሪካ ሄደው በዛው ያለው ሀገረ ስብከት ሊቀ ጳጳስ እንዲሆኑ ወስኗል። እንደ ነቢዩ ባየ ያሉ የብልጽግናው ባለስልጣናት በቦርድ ባለነት የሚመሩት እናም ከአባይ ባንክ ህገወጥ ብድር ተበድሯል የተባለለት የቅድስት ስላሴ ዩኒቨርሲቲን የሚመሩት አቡነ ፊሊጶስ ባሉበት እንዲቀጥሉና በእርሳቸው የአመራርነት ዘመን የተበላሸውን ስራ እንዲያስተካክሉ ብድሩን መልሰው በውስጥ ግቢ የጀመሩትን ህንፃ እንዲያስጨርሱ ውሳኔ ተሰጥቷልም ነው የተባለው። የአሜሪካ ኤምባሲ ያወጣውን መግለጫ ተከትሎ የኦሮሞ ነጻነት ሰራዊት የራሱን አቋም ይፋ አድርጓል። አብይ ላይ የኢኮኖሚ ጫና ካላደረጋችሁ በቀር የሰላም አጀንዳን አይቀበሉም ሲል መግለጫ አውጥቷል። አብይ አህመድ የሀገሪቱ የሰላም ጸር መሆናቸውን የገለጸው ታጣቂ ኃይሉም የቀረበውን የሰላም ጥያቄ እኛ ብንቀበለውም ጠቅላይ ሚኒስትሩ ግን ጦርነት መተዳደሪያቸው ነው የሚል ይዘት ያለው ሀሳብ በመግለጫው ላይ አስፍሯል። የአሜሪካው አምባሳደር የብልጽግናው መንግስት በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት እንዲያቆም የሚጠይቅ መግለጫ ማውጣታቸውን መዘገባችን ይታወሳል። ይሁን እንጂ ኢምባሲው ይህንኑ መግለጫውን ከሰዓታት በኋላ ያስተካከለው ሲሆን በድሮን የራሱን ህዝብ ማጥቃት በአፋጣኝ ማቆም አለበት የሚለውን አረፍተ ነገር መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን ይቀጥል በሚል ተከትቶታል አምባሳደር ኤርቪን ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኢምባሲው የፌስቡክና ትዊተር ገጾች ላይ የተለጠፈው ረፋድ አራት ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆም የተመለከተው የአምባሳደሩ መልእክት ለፌደራል መንግስት እንደዚሁም ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበትም ነበር። ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት በኋላ ከኢምባሲ የፌስቡክ እና የትዊተር ገጾች ላይ ተነስቶ ለፌደራል መንግስቱ ያቀረበውን ጥሪ አሻሽሎ ቀርቧል። አምባሳደሩ በኦሮሚያ ክልል የሚካሄደው ጦርነት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለዚህ ታጣቂ ቡድን ጥሪ አቀርበዋል ይህንን ተከትሎ መግለጫ ያወጣው የኦሮሞ ነጻነት ሰራዊት የአሜሪካ ኤምባሲ ያቀረበው የሰላም ጥሪ እንቀበላለን ያለ ሲሆን ጠቅላይ ሚኒስትር አብይ አህመድ ግን የሰላምን አጀንዳ የፕሮፓጋንዳ መሳሪያ ከማድረግ ያለፈም ስትራቴጂካዊ ጉዳይ የማድረግ ፍላጎት እንደሌላቸው ጠቁሟል። በደም የጨቀየው የአብይ አህመድ መንግስት ስለ ሰላም ሊስማማ የሚችለውና በምስራቅ አፍሪካ ያለው የአሜሪካ ስትራቴጂካዊ ጥቅም የሚከበረው የኢኮኖሚ ጫና ሲደረግበት ነውም ብሏል። በተለይም እንደ አይ ኤም ኤፍ ያሉም ተቋማት አገዛዙ የራሱ ልጆች የሚገድልበትን አቅም የሚያጎለበት ድጋፍ ከማድረግ ተቆጥበው ቅድመ ሁኔታዎችን ማድረግ በተፈጸሙ ጥቃቶች ሁሉ ገለልተኛና ነጻ ምርመራ እንዲደረግ መርዳት በዋናው ዋና ዋናዎቹ የኢኮኖሚና ወታደራዊ ተዋንያን ላይ እንደዚሁም በፕሮፓጋንዳ ኃይሎች ዘንድ ማዕቀብ ሲጣል ነው በማለት ምክር ሀሳቡን አስቀምጧል። ጆርጅ ኦርዌል በአኒማል ፋርም መጽሐፉ ላይ ጦርነት ሰላም ነው፣ ነጻነት ባርነት ነው፣ ድንቁርና ጥንካሬ ነው በሚል ያቀረበውን ሀሳብና ድርሰቱ የአንድ አምባገነን ገዢ ጠባዮችን አድርጎ ያስቀምጣቸውን ሀሳቦችን ለመጠቆም የሞከረው የኦሮሞ ነጻነት ሰራዊት መግለጫ የአቤ የዐቢይ ባህሪና ለሰላም ያላቸው አመለካከት እንዲህ ያለ መሆኑንም አውስቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።